ነገር እየተናገር ግን ምታስፈራ ምንም ምንም ሄይ፣ ተረጋጊ። ነግረሻ እንዳንኪ፣ ስማኝ፣ ውጣልኝ፣ ካለበለዛ ደውዬ ጆሮን ይዘው እንዲያወጡ ነው ማለት ነው። እዛጋ ሰው ሲሞት ሰው የሆነ ነገር ሆኖ ምናምን ነው።

ታንጂ ታንጂ ጋብራ ኖር አንድ ከኔ ጋር ሁለት ወር ሶስት ወር ስለታቆ አንተ ለማግኘት ነው እ ከቤት ብዙ ጊዜ የምትወጣ አንተን ለማግኘት ነው። ድረግረኛ ምናምን ሳይሆን ነገርኩሽ፣ የተፈጠረውን ነገር አቁም። ነገርኩሽ። የምትሰሚ ከሆነ ጆሮ ካለሽ እንግዲህ የፈለግሽውን ማድረግ ትችላለሽ። ለማውራት ነው። ማመን ያልፈለግኸው ለምን ምንም የምን እውነት የለም እውነቱን ነገርኩሽ እኮ። ምንም እውነት የነገረኝ ነገር የለም። ነገርኩሽ። ማመን አለማመን ያንቺ ፋንታ ነው። ስማኝ እንግዲህ እኔ ያደረኩትን ነገር የተፈጠረውን ነገር በደምብ ነው የማውቅህ። አንተ ልክ በደምብ ነው የማውቅህ። ይኸው ነግሬያለሁ የተፈጠረውን ነገር በሙሉ። እኔ ጥፋተኛ ቢሆን ኖሮ እኮ ማለት ነው፣ ትናንትና መንገድ ላይ ያስቁመኝ ላወራህ እፈልጋለሁ ስትለኝ በፀባይ አላወራህም ነበር? ሁለተኛ ነገር ቤቴ ድረስ ይኸው እንደዚህ መታችሁ ስታወሩኝ እ ኢቭን ከቤት በር አለመክፈት እኮ እችላለሁ መብት አለኝ። ግን ደግሞ እንደዚህ ቁጭ አድርጌ እንደሰው አክብሬ ማወራህ እኮ ማለት ነው ጥፋተኝነት ስሜት ስላለብኝ ሳይሆን ጥፋተኛ ስላሉ ጥፋተኛ በሆን ኖሮ እኮ ይብን በር ዘጋ ነበር። አንተ እንዴት ነው የምታስበው? ሁለተኛ ነገር ደግሞ ሁለት ወር ከኔ ጋር ቆየች ተብሎ እኔ ከተጠረጠርኩኝ ብዙ ዓመት ከእሷ የኖረችው እንዴት እሷ አትጠረጠሩ? አንተም በለስ ወጣቸው እንድትናገረኝ ገፋፋሁ እንጂ አልጠረጠርኩም። በቃ እዚህ ጋር እንዴት እንድትነግረኝ የምፈልገው አንድ ነገር ቢኖር ያኔ ተገናኝታችኋል አልተገናኛችሁት? እሱን እኮ መጀመሪያም አልካልክም። ተገናኝተን ነግረኸኛል እኮ አልካልክም። እየጠየቅ ተገናኝተን ኦኬ። ከዛ በኋላ ምን በላይ ለምንድን ነው የተለያያችሁት? እሱንም እኮ ነገርኩ። አልፈልግህም። ለምን አልፈልግህም አለችኝ። እሷ ጭራሽ እንደዛ እንደማትል በደንብ አውቃለሁ። ለምን ታፈልለህ? ለምን ለምን ነገርኩ አልፈልግህም ማለችኝ፣ ቀጥታ መታ። ለምን እንደሆነ አልገባኝም። እንደ ዛሬ በፍቅር አወራል፣ በንጋታው መታ አልፈልግህም ማለች። ለምን እንደሆነ ጠየኳት። ገባ ለምንጥፋት፣ እሱ የለም ነገርኩ እኮ። እንደ ዛሬ በፍቅር የሚያወጣ ነው በፍቅር ቻው የተባባል ነው፣ በንጋታው መታገን ቀጥታ አልፈልግም ስትለኝ እኔ ራሱ በቃ የሆነ የመጠራጠር ስሜት፣ እንዴት አልፈልግም ማለች? ምን አጥፍቼ ነው የሚል አይነት ስሜት ተሰመን።

በጣም እንደሚወደኝ እንደሚያፈቅረኝ በጣም ብዙ ነገር አብረን እንደምንኖር በጣም ብዙ ነገር ነበርኩ ሲነግረኝ የነበረውን ምንም አላሰብኩኝ። ያው ሁሉ ነገር ውሸት። ምንም ሳምንት እንኳ ሳይሞላ ቅህቴ ጋር እኔ በሱ ያልከፈልኩት መስዋዕት አልነበረም። በጣም ነበረም በጣም አፈቅረው ውሸቱ

እትአሰውኝኝእሁ የሁለታችሁ ነገር ምንም እየገባኝ አለ። እዚህ ጋር የጠፋች ልጅ እህትሽ ነች። አንተ በአንድ ወቅት ፍቅረኛ ነበረች። አሁን ላይ ትናንትና አልነገርሽኝም። እያጣረን ስንመጣ ደግሞ አንቺ የእሱ ፍቅረኛ ነበርሽ ልትጋቡ ጥቂት ወራት ሲቀር ተለያያችሁ። በተለያያችሁ በሳምንቱ አንተ ከሰዓት ጋር ፍቅር ጀመርክ። በጀመርክ በሁለት ወር እህት አልፈልግህም ማለች። አንተም ደግሞ ከአንተ ጋር ተገናኝታ በዛው ሳትመጣ እዛው ቀረች። ይሄ ነገር ግጥምጥሞች ነው ነው አጋጣሚ ነው እንዳንል፣ ይሄ ነገር በጭራሽ አጋጣሚ አይደለም። ታስቦበት ነው እንዳንል ማን ነው ያሰቡ? አይደለም። ልንገርህ ትዳር ዕቃ ዕቃ ጨዋታ አይደለም። ፍቅር ዕቃ ዕቃ ጨዋታ አይደለም። ቆይ ስማኝ፣ አስቸርስህ ፍቅር ዕቃ ዕቃ ጨዋታ አይደለም። አንድ ሴት በአጋጣሚ በህይወት ውስጥ ልትገባ ትችላለች። ከእሷ ጋር ፍቅር ልትጀምር ትችላለህ። አ የእሷ ባህሪ እና የአንተ ባህሪ ካልተገጣጠመ እዛ ጋር በትዳር ልትቀጥል አይችልም። በፍቅር ልትቀጥል አይችልም። የሚያለያየ ነገር ከእሷ ያጣሁት ከቷ ያገኘሁት ነገር ግን ነበር እህቷም እንደምታየው ካደች። እሷም ካዲናት፣ እህቷም ካዲናት፣ ዘረ ካዲ ናቸው። ምን እንደነካቸው። አረቅ ውሸታም እያልሽ እንድታጠፊ አልፈልግም። እዚህ ጋር አንተ የተረዳኝ ይመስለኛል። እዚህ ጋር እኔም ብቻ ሳይሆን መጠርጠር ያለበት ከጠረጠር ካይቀር ደግሞ እሷንም ከእኔ ጋር ለሁለት ወር ነው የቆየችው እና ከእሷ ጋር ስንት ዓመት ቆይታለች? ሁለተኛ ነገር ደግሞ እኔ ጥፋተኛ ብሆን፣ እኔ ወንጀለኛ ብሆን የመጣው ይመጣታል እንጂ ከዚህ በር አሳልፌ አላስገባም፣ እንደዚህም አላወራም። ትናንትና መንገድ ላይ አስቁመይ፣ በፀባይ ሳወራ እንደዚህ ካሜራ ደቀነ። ስታወራኝ ዝም አልልህም። ገባህ? ስለዚህ እኔ ጥፋተኛ ብሆን ኖሮ ይህ ሁሉ ነገር እንድታደርግህ አልፈልግም። ትናንትም እንዳየ ካሜራ ደቀነ ፊት ለፊት ስታወራኝ፣ ዝም ነልኩት። በፀባይ ነወሮ እዚህ ጋር በቃ አይ፣ መደጋገሙ ምንም አያስፈልግ። በቃ ስለዚህ አንድ በቃ አታቅም፣ የት እንደሄደች አታቅም። ተለያያችም ወደ ቤት ብላ ወጣች፣ ጠፋች፣ አንቺም ቤት አልደረሰች። ህግም ይዞት ይህን ነገር እያጣራው ይሁን አያጣራው እኛ የምናውቀው ነገር የለም እስቲ ይህን ነገርም ዛንፈለፍለው እውነቱ ሳይወጣ መቼም አናቆምም። አንተ ብቻ ለቤት ስለ አስገብህን ይህን ሁሉ ነገር ስለተናገርከን በጣም እናመሰግናለን። እኔናንችም ያው ወተንም የምናጠራው እናጠራለን። እንግዲህ ውድ ቤተሰቦች እያያችሁ ነው፣ የትም እንዳትሄዱ እስከ መጨረሻው ተከታተሉ። ይህን ነገር እንፈተዋለን ከፈጣሪ ጋር። ያው አሁን ቀጥታ ወደ ጣቢያ ሄደንም ጉዳዩን የት እንደደረሰ ማጣራት አለበት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። የት ምን እንዳትሄዱ። እናመሰግናለን በጣም ጠብቆና ከሆነ

ምንም ነገርኩ፣ የፈለግኩ ልታመጣት ትችላለህ። አሁን ልቀቅኝ፣ ሁሉንም ነገር እስካሁን ስተረጋቸው የነበርውን ነገር እንዳለ ትናገረኝ። ምንም ምንም ማስረጃ የለ፣ ምንም የለ። ቄየት ናቸው ሰዎቹ። ትገባና ሁሉንም ነገር የምታየ ነው የሚሆነው። ልቅቀኝ እያሳመምከኝ ነውእዚ ጠብቀኛለ። ሁሉንም ነገር ትሰማኛለ። እስከ እስከዛሬ ያደረካቸውን ነገሮች የምታምነው።

የሆነችውን ነገር ካለ ሙሉ ነገር እንደዚህ መሆንሽ ምንም አይነት ነገር ሊፈጥሉናቶ ሁሉንም ነገር ለመፍታት ነው። እንኳን እህትሽ ተገኘች። ሌላው ነገር እኮ በቃ ትርፍ ነው አይደል?

ምናደገ አደርገው ወደ ሆስፒታል እንወስዳታለን። በቃ ከዛ በኋላ ሁሉንም ነገር እንወስዳለን። እዚህ ጋ ምንድን ነው የሄድክ? ይሄ ምንም ጥያቄ የለም እንወስዳታለን። አሁን ትንሽ ተረጋጋ፣ ከዛ በኋላ እንወስዳታለን

አልፎ አልሉም ነገር በቃ፣ ላይለፎሽ፣ እዚህ በላይ ነሽ። ምን ከዚህ በላይ ምንድ? እንደ አሁን እንደዚህ ከሆነች በኋላ አሁን እዚህ ላይ እኛ ጥፋት ምንድን ነው? በቃ ምንም ምንም አትፈልግም፣ በቃ ይችላለን እንደዚህ ጉዳይ በቃዎች እኔ ነኝ። ውጣ፣ ምንም ማየት አልፈልግም አንተን እራሱ ውጣልኝ። ቢያንስ ሆስፒታል እንሂድ፣ ከዛ ወደ ቤታችሁ ሁሉ ሰዳችሁ እራሱ እርዳታ አልፈልግም። የእናንተ እርዳታ ምንም አልፈልግም። እሱ እንደዚህ ከሆነች በኋላ የምትመጡት እናንተ፣ በቃ እሱ ከሞተች በኋላ። መጀመሪያ ነበረ መድረስ የነበረባቸው። እሱ እንደዚህ ከሆነች በኋላ የምትመጡት

ለእሱም ትደርሳለች። አንቺም ያው ወደ ህግ እንወስዳለን፣ ሁሉንም ነገር ህግ ይፈታዋል። እንደዚህ አይነት ስሜዳነት ከዚህ በላይ ከዚህ በላይ። የምን ህግ ነው? አልፈልግም፣ ውጣልኝ። አልፈልግም በቃ ምንም ነገር አልፈልግም፣ ውጣልኝ፣ ውጣልኝ። በቃ እየጮሽ እየጮሽ አእምሯን

ይሄን ሁሉ ነገር እሺ፣ ተረጋጊ ና ቁጭ አረፍ። መጀመሪያ ይሄ ውሻ ልጅ እገለዋለሁ፣ ሲጀምር በህይወት እንዲኖር አልፈልግም፣ እገለዋለሁ። መጀመሪያ ተረጋጊ፣ አእምሯንም እየበጠበጥሽ ነው። ከዛ በኋላ ሆስፒታል ከወሰድን በኋላ ሁሉንም ነገር ሁሉንም ነገር የምንፈተው ነው የሚሆነው። መጀመሪያ ተረጋጋ። ተረጋግ አንቺ፣ እንደዚህ እያልሽ አእምሯናት። ይቅርበኝ ይቅርበኝ ይቅርበኝ ይቅርበኝ። ይህን የዳረኩሽን ነኝ እኮ እባክሽ ቅርበኝ። ወይኔ ወይኔ ወይኔ። እሺ ተወስደኝላ ለምን አሁን አሁን፣ ተረጋጊ። ችግር የለውም፣ እሱን አስገባዋለሁ ይመጣል። ችግር የለውም። እሱን ማግኘት ትፈልጋለሁ። ስ ምን እንደዚህ አይነት ነገር ያደረጋትኝ የሰራውን ስራ ይታያል፣ አይደል? ምን እንዳደረግ፣ ሁሉንም ነገር ትናገራለች። እንደዚህ አይነት ነገር አይተሰመሽ

የምፈራ ምስሎ እንደዚህ የምዝትብኝ? እኔ ፍርሃት ትፍራሱ፣ ከህግ ጋር ታወራለ። የኔን ጉዳይ ጨርሻለሁ። ከአሁን በኋላ ህግ ነው። የአንተን ነገር ትሰማኛለህ አይደል? ሁሉንም ነገር አሁን ለምን እንደዚህ እንዳደረጋት እንዴት ብታረጋት እንደዚህ እንደሆነች ሁሉንም ነገር ታስረዳኛለህ። አንቺም አረፍ በይ፣ ቁጭ በይ። መጀመሪያ ማትረባ አሁን ምንም ካንተ አልፈልግም የምፈልገው አንድና አንድ ነገር ለምጠይቅ ጥያቄ ትክክለኛ ምላሽ እንድትሰጠኝ ሰማኝ ለምን እንደዚህ ያደረግካት ምንስ ብታደርግ ነው እንደዚህ የሆነችው ምን አደረግኳት ለምንድነው ምን ሳረጋይታል አንተ ራስ የቤት ጓሮ ከኩሽና ጀርባ እንደዚህ አድርገ አስረ እንዳስቀመጥካት ምን እኛ አይደለንም። በቪዲዮ እኮ ነው የተያዘ ሁሉም ነገር ማለት ነው። ማንም ያውቀዋል። ምንም ቤቷ ልወስዳት ነበር፣ ቤቷ ልወስዳት። እንደዛ አስረህ የት አገኝ? ታስራ አግኝቻት። እውነት አያወራም። እ ሲጀምር እ ሲጀምር መመር የለብህ። በቃ ሲጀምር ማታስፈልግ ሰውን አንተ አንቺ ዝንበል አንተ ራስ ነገርኩሽ የሁለታችሁም የመኖር ህልውና እኔ እጅ ላይ እንደሆነ። ማን አንተ ማነህና ነው? አንተ ለምንድን ነው የማይመለከተኝ አንተ? ቆይ ማን ብትሆን ነው እንደዚህ አይነት ነገር እየተናገርክ የምታስፈራ ነው? ማን ማን ስልጣኑን ሰጠህ? የነሱ የመኖር ህልውና አንተ እጅ ላይ እንዴት ነው የማይመለከተኝ? አሁን ከአንተ ጋር እንደዚህ አይነት ከወረደ ሰው ጋር ማውራት አልፈልግም። አሁን ትሰማኛለህ? ለምን እንደዚህ እንዳደረካት ምን አድርገህ እንደዚህ እንደሆነች ሁሉንም ነገር ንገረኝ። አይ እምቢ የምትል ከሆነ ይሄን ቪዲዮ አደባባይ ላይ ለቅቄው። አንተ ተባረረ እንደዚህ እያልክ እንትን አትበል። ለምን እኔ አስፈራራሃለሁ? እኔ አሁን ለህግ ነው አሳልፈ የሚሰጥ ትሰማኛለህ። ህግ ህግ ፊት ሄደ እየተደበደብክ እየተቀጠቀጥክ እውነቱን ከምትናገርና አሁን ይሄን ነገር ነግረኸኝ ያምን ወለት ነው ያምን ወለት ነው ትልኝ። ሲጀመር አንተ ህግ አያስፈልግም

ምንድን ነው? ቁጭ በል እናውራ። አይመለከተኝም። ምኑ ነው የማይመለከተኝ? ይሰማኛል። ምኑ ነው የማይመለከተኝ? ይሰማኛል። ምኑ ነው የማይመለከተኝ? ይሰማኛል። ምኑ ነው የማይመለከተኝ? ይሰማኛል። የስንት ሰው ህይወት እንደዚህ እንዳበላሸ እኔ ስለመታኝ የሚለወጥ ነገር ያለ መስሎ ነው ኖ። እኔ ምንም እኔ አልመጣሁም፣ ሲጀመር አልመጣሁም፣ አልነካሁም። ጭራሽ እኔ አልመተጣጣነ ስለመታኝ ምንም የሚለወጥ ነገር የለም። እኔ እስከዛሬ ብዙ ነገር ስፈታ ነበር፣ ብዙ ነገር እያየሁ ነው። እንዳንተ አይነት ብዙ ወጠጤዎችን አይቻለሁ። ብዙ ነገር ፈትቻ አይቻለሁና፣ ይሄ ለኔ ተራ ነው። ሰማኛለህ? ይሄ ለኛ ተራ ነው። ከዚህ በላይ ብዙ ነገር አድርገናል። አሁን የምፈልገው ምን አድርጋት እንደዚህ እንደሆነች ብቻ እንድትናገረኝ። አይ የምትል ከሆነ አንጠልጥለው ወስዶ እዛ እየ እየጨፈለቁ ሁሉንም ነገር እንድትናገር ያደርገው። ምን አደረግኳት? ምን ሳረጋት? አይኝ አንተ አስራህን ነው አስራ አስቀምጣ፣ ይኮኑ መጥተህ ይፈታል። ሰማኛለህ? ተፈጣሪ

ገበናሽን አደባባይ ላይ ሳልበትንልሽ በፊት መጀመሪያ አንቺ አርፈሽ ጉቻዬ፣ ምጠሬን የምታነግሪበት መንገድ እንደዚህ መሆን የለበትም እኮ ነው። ሚዲያ ላይ ነው። ሚዲያ ላይ ነው፣ ነገር ላሳይ ይችላለሁ። ጋዜጠኛ ሚዲያ ላይ ነው የምሰራው። በጣም ብዙ ነገር ብዙ ማስረጃ ላ የረሳም ነገር ካለ የምትናገረ ይሆናል። እናንተ ግን ባትጮህ ብትረጋጉ ደስ ይለኛል። አንቺ ብትረጋጊ ደስ ይለኛል። እህትሽን መጀመሪያ ወደ ሆስፒታል እንውሰዳት። ከዛ በኋላ ችግር የለውም። አሁን እኔ ከሱ ጋር እኔ እዚህ ቆያለሁ። አንቺም ከእኛ ሰዎች ጋር ወደ ሆስፒታል እነሱ ይወስዱሻል። እዛ ሄዳ መታየት አለባት ግዴታ ሰማሽኝ? ግዴታ እዛ ሄዳ መታየት አለባት። ከዛ በኋላ ችግር የለውም። ተረጋግተን አረፍ ብለን እሱንም የምንወስድበትን እርምጃ ወስደን ቤታችሁ መተን እናወራለን። ምንም ነገር እንዳያሳስብሽ፣ እባክሽን፣ እሺ በይኝ። እሺ ካሜራውን አጠፋፋና እሷን እንውሰዳት። እናንተ ምንም